ቦራ ኮሌጃ በነበረበት ቦታ ላይ ተኖርበት የነበረው እዛ ክሪር አድርጋ አልወጣችም እና እዛ እየኖሩ ባለበት ሁለቱ ህይወታቸው አልፎ ተገኝተዋል። የምግብ መመረዝ ነው ወይስ በጭስ መታፈን ነው? ቦታው ላይ የነበረው ነገር ምንድን ነው? ኦፕራ ደግሞ ዘንድሮ እንግዲህ አንድ ቀን ለማትሪክ አንድ ቀን ቅ ጋር ጥሮቱ ያለፈው ልጆቹን በቅርበት ለሚያቅላ ያላቸው ኢነርጂ ያላቸውን ለሚያቅ ሰው በጣም የሚያስደነግጥ ነው። ተወልደው ያደጉት ሳውዝ አፍሪካ ነው። የሚገርመው ግን ጥሩ የሀገር ፍቅርና ኢትዮጵያ ወዳጅነት ያላቸው ቤታዊ ያላቸው ልጆች ናቸው። እጅግ ከባድና መሪር የሆነ ሀዘን ነው። ሁለቱ ወጣት እህትማማቾች በደቡብ አፍሪካ ህይወታቸው አልፎ ተገኝቷል። ምን ገጥሟቸው ይሆን? ሁለቱም በአንድ ላይ እንዴት ህይወታቸው አልፎ ሊገኝ ቻለ? የምግብ መመረዝ ነው ወይስ በጭስ የመታፈን የሚሉ የተለያዩ መላምቶችና ስጋቶች ቢኖሩም እስካሁን ግን የአስክሬን ምርመራ ውጤታቸው ይህ ነው በሚል የደረሰ ነገር የለም ቤተሰብ እጅግ መሪር በሆነ በከበደ ሀዘን ውስጥ ነው የሚገኘው ቤተሰብ ብቻ ሳይሆን፣ ስለዚህ ጉዳይ የሰማ መላው ኢትዮጵያውያንና ኤርትራውያንም በዚህ ሀዘን እጅግ ልባቸው መሰበሩን በተለያየ መልኩ እየገለጹ ይገኛሉ። ቅዳሜ ከሰዓት ምግብ ሲያበስሉ የታዩት ሁለቱ እህትማማቾች እጅግ ጠንካራ ተስፋ ያላቸውና ህልመኛ የሆኑ ወጣቶች ነበሩ። ዲቦራ የመጀመሪያ ዲግሪዋን ከፕሪቶሪያ ዩኒቨርሲቲ ባለፈው ዓመት ነበር የያዘችው። ኦፕራ ግን የማትሪክ ተፈታኝ ነበረች። ለዚሁም እየተዘጋጀች በሚመስል ሁኔታ ህይወታቸው አልፎ ሲገኝ የሌሊት ልብስ እንደለበሱ እንዲሁም ደግሞ ላፕቶፓቸው እንደተከፈተና አጠገባቸውም እርሳስና ወረቀት እንደነበር በዛ የሚገኙ አስተባባሪዎች ገልጸዋል። ቤተሰቡን ፈጣሪ አጽናችሁ እያልን ከቅርብ ቤተሰቦች መካከል ምንድን ነው የተፈጠረው የሚለውን መረጃ ለማግኘት የቅርብ ቤተሰብ የሆኑት ጋር ደውለናል። ሁለት ልጆቻችን ዲቦራ መንግስቴ እና ኦፕራ መንግስቴ የሀያ ሶስት ዓመትና አስራ ዘጠኝ ዓመት ልጆች ናቸው። እነዚህ ልጆች ያው አንደኛዋ ዲቦራ ከዩኒቨርሲቲ ኦፍ ፕሪቶሪያ ላስት የር በ ሎይ የተመረቀች ልጅ ናት። ኦፕራ ደግሞ የአስራ ሁለት ያክል ተፈታኝ ህይወቷ ከማለፉ አንድ ቀን በፊት ያው አንድ ቀን በኋላ ፈተና የነበራት የማትሪኩሌሽን ኤግዛም የነበራት ልጅ ናት። እነዚህ ሁለት ልጆች እሑድ ዕለት ህይወታቸው አልፎ ተገኝቷል። በራሳቸው ሬዚደንስ ወጥቶ የሚኖሩበት ቦታ አለ በዛ ለኮሌጇ በሚቀርብ ዲቦራ ኮሌጇ በነበረበት ቦታ ላይ ተኖርበት የነበረው እዛ ፍሬዳ አርጋ አልወጣችም። እዛ እየኖሩ ባለበት የሁለቱ ህይወታቸው አልፎ ተገኝተዋል። በተለይ ደግሞ ልጆቹን በቅርበት ለሚያቅላ ያላቸው ኢነርጂ ያላቸውን ለሚያቅሰው በጣም የሚያስደነግጥ ነው እስካሁን ባለው ሁኔታ ያልፈታቸው እንትን ምርመራ ላይ ነው። ፖሊስ ይዞታል። ምርመራ እያደረገ ነው። ያው ውጤት የፊታችን አርብ ነው የተቀጠረው። ነገ ማለት ነው። ነገ ነገ አርብ ማለት እንደው ድንገተኛ አደጋ ተብሎ ይገመታል። ያው ከምርመራው በፊትም ቢሆን መቼም እንደ ቤተሰብ እነኚህ አፍላ ወጣቶች እጅግ የሚያሳሱ በቅርብ ለሚያውቃቸው ብቻ ሳይሆን ህልፈታቸውን የሰሙ ሁሉ እጅግ አዝነዋል እና በድንገት ምን አገኛቸው? ምን ተፈጠረ የሚለው የብዙዎች ጥያቄ ሆኗል። የምግብ መመረዝ ነው ወይስ በጭስ መታፈን ነው? ምንድን ነው እንደው፣ እንደ ግምት እንኳን ህይወታቸው አልፎ ተገኘ ሲባል ቦታው ላይ የነበረው ነገር ምንድን ነው? እውነት ለመናገር አሁን ባለንበት ሁኔታ የፊዚካል የሆነ ነገር አለ የለም የሚለውን ያህል ነው ማወቅ የሚቻለው። አስክሬን ሲነሳ ምንም በአካል የሚታይ በር ተሰብሮ እንደዚህ እንደዚህ አይነት ነገሮች ነገር እንጂ ማወቅ የሚቻለው ከዛ ያለፉትን እነዚህ ቴክኒካል ነገሮችን የመመረዝን፣ የጋዝ ሊኬጅ፣ የምን እንደዚህ አይነት ነገሮችን የሩቅ ምላምት የሚሆነው እነዚህ ቴክኒካል ነገር ይፈልጋሉ፣ የፖሊስ ምርመራ ይፈልጋሉ እና ብዙ የተለያዩ እና ያለን አሁን እኛም ሰዎች እንደዚህ ነው እንደዚህ ነው ሲሉ እንሰማለን። ያንን ለማለት አንችልም፣ ምክንያቱም ጥልቅ ምርመራ የሚፈልጉ ነገሮች ናቸው። እንደዚህ አይነት ነገሮች ምግብ በት ተመርዘው ነው አይደለም የሚባለ የሚያስፈልገውን ነገር ባለው ሴታፕ እነሱ ወስደዋል። ጊዜም ወስዶ እየሰሩበት ነው። ውጤቱን ከሰማን በኋላ ነው ናገር የምችለው። መላምት ለመስጠት ይከብደኛል። በእውነት እጅግ በጣም ነው የሚያሳዝነው። እንግዲህ ኦፕራ አስራ ሁለተኛ ክፍል ማትሪክ ተፈታኝ ነበረች እና ሰኞ ጓደኞቿ በትምህርት ቤት ውስጥ ጎበዝ ተማሪና ተወዳጅ ስለነበረች እሷ ሳትመጣ ፈተናው መጀመር የለበትም ብለው ሁሉ የትምህርት ቤቱን አስተዳዳሪዎች እየጠየቁ ነበር የሚባልም ነገር ሰማሁኝ። ይህ በትምህርት ቤት ጓደኞቻቸው ብቻ ሳይሆን በመላው ኢትዮጵያውያን፣ ደቡብ አፍሪካ ባሉ ኢትዮጵያውያን ጥልቅ ሀዘንን የፈጠረ ነውና እንደው ስለ ልጅነታቸው እንዴት አይነት ነበሩ የሚለውን እስቲ ትንሽ ንገረን። ልጆቹ ያው እንግዲህ እንዳልሽው አንቺም ልጆቹ ተወልደው ያደጉት ሳውዝ አፍሪካ ነው። በዛው ሴታፕ የተማሩ ልጆች ናቸው፣ እዛ የኖሩ ናቸው። የሚገርመው ግን ጥሩ የሀገር ፍቅር እና ኢትዮጵያ ወዳጅ እንትን ያላቸው ቤታዊ ያላቸው ልጆች ናቸው። አካደሚካሊም በጣም የተመሰገኑ ናቸው። ያው እንዳልኩሽ ዲቦራ ላስት ይር ከዩኒቨርሲቲ ኦፍ ፕሪቶሪያ በሎ ግራጁዌት አድርጋለች። ኦፕራ ደግሞ ዘንድሮ እንግዲህ አንድ ቀን ለማትሪክ አንድ ቀን ሲቀራት ነው የቱ ያለፈው። ከዛ በፊት በብዙ ወይ ኢቨን እዚህ ኤዩ ድረስ አዲስ አበባ ድረስ ሄደው ኤዩ ሰሚት እስከ መካፈል ምን የምታረግ የነበረች በጣም ጥሩ ተስፋ የነበራት ብቻ ሳ የነበረውን ፖቴንሻል እንዴት ብዬ እንደምነግረው እንደምገልጽ አላቀ ግን ጥሩ ተስፋ ማይባቸው የነበሩ እኔም ሳልሆን ብዙ ሰው በጣም ነው የሚያሳዝነው። መቼም ወላጆቻቸው በምን አይነት የመረረ ሀዘን ውስጥ ናቸው የሚለውን ለመገመት አይከብድም። እዛው ደቡብ አፍሪካ ነው ያሉት ወላጆቻቸው ወይስ ኢትዮጵያ ውስጥ ናቸው? እዛው ደቡብ አፍሪካ ነው ያሉት። ጆሀንስበርግ እንትናቸውን እያደረጉ ነው። የሚደርሳቸውም ሰው እየደረሳቸው ነርሷቸውን እያስተዛዘናቸው ነው፣ ውጤቱን እስኪያውቁ ኑሯቸው እዛው ነው። የቀብር ስነስርዓታቸው እዛው ነው የሚፈጸመው ወይስ ወደ ኢትዮጵያ? እስካሁን ባለው መረጃ ኢትዮጵያ የመውሰድ ፍላጎት ነው ያላቸው። የምርመራ ውጤት ሲታወቅ ኢትዮጵያ ወደ ኢትዮጵያ አምጥተው ከዘመድ አዝማድ ከቤተሰብ ጋር አብሮ መቅበር ነው የፈለጉት። ይህንን እንግዲህ አስከሬን ወደ ኢትዮጵያ ለማምጣት የቀብር ስነስርዓት ለማስፈጸም እየተደረጉ ያሉ የተለያዩ እንቅስቃሴዎችን እየተመለከትኩ ነው እና በቤተሰብ እውቅና ያለው ምናልባት ድጋፍ ለማሰባሰብ የተዘጋጀ ነገር ይኖር ይሆን? እውነት ነው ያው ሰዎች ከራሳቸው ፍቅራቸውንም ስሜታቸውንም ለመግለጽ ብለው በዓለም ዙሪያ ያሉ ዘመድ ወዳጆቻችን ያዘጋጁታል። የጎፈንድሚ አካውንትን ከፍተዋል። ሀሳቡ ያለው ሰው በዛ መልኩ ሊረዳቸው ይችላል፣ ሊያግዛለው ሊል ይችላል። ፈጣሪ አጽናችሁ። አሁንም በድጋሚ እጅግ መሪር የሆነ ሀዘን ላይ ናችሁ። ይሁንና ግን እንግዲህ ልጆቹ ዶርም ውስጥ ነው የሞቱት የሚሉ መረጃዎችም ስለነበሩና አጠቃላይ ምንድን ነው የተፈጠረው የሚለውን ከቅርብ ቤተሰብ ትክክለኛ መረጃ ለማግኘት ነው በዚህ በከባድ ጊዜ የደወል ነው። በድጋሚ ፈጣሪ አጽናችሁ ማለት ማስተላለፍ የምትፈልገው ነገር ካለ እድል ልስጥና ተመልካቾችም እንግዲህ ጎፈንድሚው ላይ እየገቡ በሚችሉት ድጋፍ እንዲያደርጉ ቤተሰቡን እንዲያጽናኑ የቀብር ስነስርዓታቸው እንዲፈጸም የበኩላቸውን እንዲያደርጉ አስተያየት መስጫው ላይ ፒን አድርገን ላክልንን የጎፈንድሚ አካውንት እናስቀምጣለን። እንደው ማለት የምትፈልገው ነገር ካለ ማለት የምፈልገው በዚህ በከባድ ጊዜ ከመላው ዓለም ዙሪያ ያላችሁ ዘመድ ወዳጆቻችን አዘናችን እንዳዘናችሁ ቆጥራችሁ በቻላችሁት መጠን በገባችሁ መጠን በተረዳችሁት መጠን ከኛ ጋር ለመሆን መሞከራችሁ በስልክም በአካልም በሁሉም በምትችሉት መንገድ ከኛ ጋር ስለቆማችሁ በጣም እናመሰግናለን። በኢትዮጵያ ሕዝብ እውነት ከእኛ ጋር እኩል ያዘ ነው። ይህን አዘናችን ሼር ያደረጋችሁ ሁላችሁ በጣም እናመሰግናለን። እግዚአብሔር ያጽናችሁ።